ጤና ይስጥልን ውድ የቦርከና ቤተሰቦቻችን ለምሽቱ የተመራረጡ መረጃዎችን ይዘን ወደ እናንተ ተገኝተናል። በቅድሚያም አበይቶቹን አፍባሀ በተሽከርካሪዎች የተጫኑ የመንግስት ሰራዊትን ሙሉ ለሙሉ ደመሰስኳለ። የህወሓት ተዋጊዎች በመቀሌ ከተማ ተቃውሞ አሰሙ። ህወሓት ወደ ጦርነት ለመግባት ዝግጅት እያደረገ መሆኑ እየተነገረ ባለበት በዚህ ወቅት ያልተጠበቀው አመፅ ከተዋጊው ገጥሞታል። ኢትዮጵያ ለግብጽ ፉከራና ማስፈራሪያ ምላሽ ሰጠች። የኢትዮጵያ ውሃና ኢነርጂ ሚኒስቴር የግብጽ ፉከራና ማስፈራሪያው ተቀባይነት የለውም ሲል ዛሬ ምላሽ ሰጥቷል። ኦነግ ሸኔ በመተከል በፖሊስ ጣቢያ ላይ ጥቃት መፈጸሙ ተገለጸ። ከውጪ ፕሬዚዳንት ትራምፕ ጊዜው መካከለኛው ምስራቅ በሰላም የሚያብብበት ነው ሲሉ ተናገሩ። ቀዳሚ ወዳደረግ ነው ዜና ስናልፍ፣ አፍ ብሃ በተሽከርካሪዎች የተጫኑ የመንግስት ሰራዊትን ሙሉ ለሙሉ ደመሰስኳለ። ከ15 በላይ ተሳፋሪዎች በመከላከያ ኃይልና በጉምዝ ፖሊስ ታስረው ይገኛሉ ሲልም አጋልጧል። የአማራ ፋኖ ብሔራዊ ኃይል አፍ ብሃ ደቡብ አማራ ቀጠና በሁለት ተሽከርካሪ ተጭኖ ከለሚ ወደ ጀማ በመጓዝ ላይ ያለ የአገዛዙ መከላከያ ሰራዊት ጃሎታ በተባለች ቦታ ሙሉ ለሙሉ ደምስሻለሁ ሲል አስታውቋል። የአፍባሃ ደቡብ አማራ ቀጠና አጼ ዘረ ያዕቆብ አንደኛ ኮር ቃኞች በወሰዱት ድንገተኛ የደፈጣ ጥቃት በሁለት ተሽከርካሪ ተጭኖ ወደ ጀማ በመጓዝ ላይ እያለ ጃሎታ በተሰኘ ቦታ ከነ ተሽከርካሪው ሙሉ በሙሉ ማጋየት ተችሏል ነው ያለው። ደቡብ አማራ ቀጠና የቀሩትን የአገዛዙን ኃይሎች ለመደምሰስ ከፍተኛ ትንቅንቅ እያደረግኩ ነው ሲል አክሎ መጠቆሙን አፍባሃ አስታውቋል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል አፍባሃ የአገዛዙ ስርዓት የአማራ ንጹሐንን እያገተ ይገኛል ሲልም ዛሬ ይፋ አድርጓል። ከኮሶበር ቻግኒ መንገድ የአገው ሸንጎ የብልጽግና ተላላኪዎች ያላቸው አካላት ንጹሐንን እያገቱ፣ እያንገላቱ መሆኑን ጠቅሶ ታጋቾች ንጹሐን የቋሪት የደጋ ዳሞት የፍኖተ ሰላም የሰከላ ተወላጅ መታወቂያ የያዙ ንጹሃን አማራዎች ናቸው ብሏል። በ14778 የሰሌዳ ቁጥር ያለው ተሽከርካሪ ከ15 በላይ ተሳፋሪዎች ራሱን መከላከያ ብሎ በሚጠራው ኃይልና በጉሙዝ ፖሊስ ታግተው ይገኛሉ ሲልም በይፋ ድርጊቱን አጋልጧል። በአማራ ክልል ለአመታት እየተካሄደ ያለው ጦርነት መቋጫቶ እየተፋፋመ በመቀጠሉ ንጹሐን ዜጎች በድሮን ጭምር ህይወታቸው ማለፉ የሚነገር ሲሆን ፋኖ ዛሬ ባጋራው መረጃ መሰረት ደግሞ የመንግስት ታጣቂዎች ንጹሃንን አግተዋል። በክልሉ ያለውን የተኩስ ልውውጥ ተከትሎ ከፖለቲካ ነፃ የሆኑ ንጹሃን ዜጎች በጦርነቱ ህይወታቸውን እያጡ ከመሆኑ ባሻገር ለእገታና ዝርፊያ መጋለጣቸውን በየዕለቱ የሚወጡ መረጃዎች ይጠቁማሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በተለያዩ ክልሎች በመንገድ ላይ እገታዎች፣ የንብረት ዘረፋዎችና ውድመቶች እየደረሱ መሆኑን በመግለጽ የሰዎች ከቦታ ቦታ የመዘዋወር ነፃነት አደጋ ላይ እንደወደቀ ሰሞኑን አስታውቋል። የመንግስት ታጣቂዎችና ፋኖ በአማራ ክልል እያደረጉት ባለው ውጊያ በየፊናቸው ድል እንደቀናቸው ሲገልጹ የተስተዋሉ ሲሆን ፋኖ በበኩሉ ከተማረኩ የመንግስት ወታደሮች ጋር ሰፊ ውይይት ማድረጋቸው ሰሞነኛ ጉዳይ ነው። በዚህም የተማረኩ የመንግስት ኃይሎች ከፋኖ ጎን ለመሰለፍ ዝግጁ መሆናቸውን በአወንታ ሲቀበሉ ተስተውለዋል። ይህ ዘገባ እስከተጠናቀረ ባለበት ሰዓት ይህ ዘገባ እየተጠናቀረ ባለበት ሰዓት በአማራ ክልል የተለያዩ አካባቢዎች የተኩስ ልውውጥ እየተደረገ ሲሆን በቀጣይ የምንመለስበት ይሆናል። የህወሓት ተዋጊዎች በመቀሌ ከተማ ተቃውሞ አሰሙ። ህወሓት ወደ ጦርነት ለመግባት ዝግጅት እያደረገ መሆኑ እየተነገረ ባለበት በዚህ ወቅት ያልተጠበቀው አመጽ ከተዋጊው ገጥሞታል። የአርሚ 22 አባላት ዛሬ ረፋድ በመቀሌ ከተማ በድንበር አደባባይ ወጥተው ተቃውሞ ያሰሙ ሲሆን ተዋጊዎቹ ወደ ጄኔራል ታደሰ ወረደ ቢሮ ሲያቀኑ ታይተዋል። የተቃውሞ ምክንያት የደሞዝ አለመከፈልና የትጥቅ ማስፈታት እንዲሁም ወደ ማህበረሰቡ መልሶ መቀላቀል መቋረጡን መሆኑን ከስፍራው የወጡ መረጃዎች ያመለክታሉ። ህወሓት ለጦርነት ካዘጋጀው ተዋጊ ኃይል ሳይጠብቀው የገጠመውን ተቃውሞ ከፌዴራል መንግስትና ትግራይን ክደዋል ካላቸው አካላት የመነጨ ስም የማጥፋት ዘመቻ አካል ነው ብሏል። በዛሬው ዕለት በመቀሌ ከተማ የአርሚ 22 ተዋጊዎች የደሞዝ ይከፈለን እና ትጥቅ ፈቶ የመበተን ጥያቄ ማንሳት ህወሓትን አስደንግጧል። ህወሓት ለጦርነት ተጨማሪ ኃይል እየመለመለና እያሰለጠነ ባለበት አጋጣሚ ነባሩ ተዋጊ ትጥቅ ፈቶ መበተን እንደሚፈልግ በአደባባይ መግለጹን ተቃውሞ መግለጫ አውጥቷል። ህወሓት እንደተለመደው ሰሞነኛ መልእክት በሚል በወጣው መግለጫ የፌዴራል መንግስትና የትግራይ ህዝብ ክደዋል ያላቸው አካላት ከሰራዊቴ ላይ ዘመቻ ከፍተዋል ብሏል። በከሃዲነት በተደጋጋሚ የሚፈረጁት እነ ጌታቸው ረዳና የፌዴራል መንግስት የተወነጀሉ ተዋጊው ተቃውሞ ካሰማ በኋላ ነው። ህወሓት በጉዳዩ ላይ ባወጣው መግለጫ የትግራይ ህዝብና የራሱን ህልውና ቁንጮ ነው ባለው ሰራዊት ላይ አዲስ ዘመቻ ከፍተዋል ብሏል። ምንም እንኳን ህወሓት የህልውና ቁንጮ ነው ባለው ተዋጊ ላይ ምን አይነት ዘመቻ እንደተከፈተ በውል ባይገልጽም የዛሬው ተቃውሞ ከፍ ብሎ በመደመጡ ነው የመቀሌውን የአርሚ 22 ተዋጊዎች ተቃውሞ የህወሓት ተቀናቃኞች በከፍተኛ ትብብር ሲያራግቡት የዋሉ ሲሆን የብልጽግና ደጋፊዎችን በስፋት አሰራጭተውታል። ህወሓት በሰራዊቱ ላይ ተከፍቶብኛል ያለው ዘመቻ የማይጠበቅ አይደለም ያለ ሲሆን አንድነቱን በማስጠበቅ ቀድሞ እንደመከተው ገልጿል። የትግራይ ህዝብ የህልውና አደጋ የደቀኑበትን አካላት ለመታገል ቆርጦ ተነስቷል ያለው ህወሓት የመሪነት ሚናውን በግንባር ቀደምነት ለመወጣት ሙሉ ዝግጁነት አለኝ ብሏል። ኢትዮጵያ ለግብጽ ፉከራ ማስፈራሪያ ምላሽ ሰጠች። የኢትዮጵያ ውሃና ኢነርጂ ሚኒስቴር የግብጽ ፉከራና ማስፈራሪያ ተቀባይነት የለውም ሲል ዛሬ ምላሽ ሰጥቷል። የኢትዮጵያን ህዳሴ ግድብ የመጠቀም መብት ምንም አይነት ጫናና ማስፈራሪያ እንደማይገድበው ነው ሚኒስቴሩ ያስታወቀው። የኢትዮጵያ ውሃና ኢነርጂ ሚኒስቴር ህዳሴ ግድቡን በተመለከተ ግብጽ በተደጋጋሚ እያቀረበችው ላለው ክስ የአጸፋ ምላሽ የሰጠው ጉዳዩን አስመልክቶ ዛሬ ባወጣው መግለጫ ነው። ሚኒስቴሩ ኢትዮጵያ የውሃ ፍላጎቷን ለማሟላትና በህዳሴ ግድብ የመጠቀም መብቷን በምንም አይነት ጫናና ማስፈራሪያ እንደማትተው አስታውቋል። ሚኒስቴሩ በመግለጫው ግብጽ በታላቋ የኢትዮጵያ ህዳሴ ግድብ እና በአባይ ወንዝ ላይ የምታደርገውን ሀይለኝነትና ቅስቀሳ በጽኑ አውግዟል። በግብጽ በቅርቡ የውሃ ሳምንት አስመልክቶ ከፍተኛ አመራሮች ባደረጉት ስብሰባ ላይ በኢትዮጵያና በሌሎች የአባይ ተፋሰስ ሀገራት ላይ የቅኝ ግዛት አስተሳሰብ ያዘለ አቋም ማራመዷንም ገልጿል። ግብጽ የምትጠቅሰው ታሪካዊ መብት የተመሰረተው በቅኝ ግዛት ዘመን በስምምነቶች ላይ በመሆኑ ተቀባይነት እንደሌለውም አረጋግጧል። አክሎም በምትኩ የአባይ ተፋሰስ የትብብር ማዕቀፍ ስምምነት ሲኤፍኤ ብቸኛው የመተግበሪያ ሰነድ መሆኑን አስገንዝቧል። ግብጽ የአፍሪካ አገራትን በውሃ ጉድጓድ እና በፀሐይ ኃይል የሚሰሩ ፓነሎችን ተጠቃሚዎች አድርጋ በመሳል የምታሳየው አፍሪካዊ አንድነት የተሳሳተና ለዘመኑ የማይመጥን መሆኑንም አመልክቷል። እውነተኛ አንድነት የሁሉም ተፋሰስ አገራት የአባይን ወንዝ በእኩልነትና ፍትሃዊ በሆነ መንገድ የመጠቀም መብትን እንደሚያከብርም አስገንዝቧል። ኢትዮጵያና ሱዳን በህዳሴ ግድብ አስተዳደር ላይ ውጤታማ ቅንጅት ያላቸው ሲሆን ወንድማማችነታቸው ወደ የጋራ ልማት እንደሚተረጎምም ተጠቅሷል። ኢትዮጵያ ሁልጊዜም ዲፕሎማሲያዊና ወዳጃዊ ግንኙነትን እንደምትመርጥ አስፈላጊ የሆኑ የጠባጫሪነት ንግግሮችንም ፈጽማ እንደማታውቅ ሚኒስቴሩ እወቅልኝ ብሏል። የህዳሴ ግድቡ ከመጠናቀቁ በፊትም ሆነ በኋላ ግብጽ ኢትዮጵያን በተደጋጋሚ ስትከስና ስትወነጅል ተስተውላለች። ኦነክሸኔ በመተከል ፖሊስ ጣቢያ ላይ ጥቃት መፈጸሙ ተገለጸ። በኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ኦነክሸኔ በቤንሻንጉል ጉምዝ መተከል ዞን ድባጤ ወረዳ ዋና መቀመጫ በርበር ከተማ ጥቃት መፈጸሙ ተሰምቷል። ታጣቂ ቡድኑ በወራት ልዩነት ለሁለተኛ ጊዜ የቤንሻንጉል ጉምዝ ክልሏ በርበር ከተማ በተፈጸመ አዲስ ጥቃት ቢሮ ማቃጠሉን ባለስልጣናት ለቢቢሲ አማርኛ ገልጸዋል። የአካባቢው ነዋሪዎችና ባለስልጣናት በከተማዋ ለተፈጸሙ ጥቃት በአጎራባች ኦሮሚያ ክልል የሚንቀሳቀሰውን ኦነግ ሸኔን ታጣቂ ቡድኑ ተጠያቂ አድርጓል ታጣቂዎች በመተከል ዞን ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 ቀን 2018 ዓ.ም ለቅዳሜ አጥቢያ ሌሊት ነው ተብሏል ቡድኑ የተለያዩ መስሪያ ቤቶችን ያቀፈ ቢሮ ማቃጠሉን የከተማዋ መዘጋጃ ቤት ኃላፊ አቶ መንግስቱ ያዴሳ እና ሁለት ነዋሪዎች ለቢቢሲ አረጋግጠዋል መንግስቱ እንደገለጹት የተቃጠለው መስሪያ ቤት በውስጡ አስተዳደር ቢሮ፣ የፖሊስ አዛዥ ቢሮዎችን፣ የብልጽግና ፓርቲ ጽህፈት ቤት እና የማህበራዊ ፍርድ ቤትን የያዘ ነው። በጊቢ ውስጥ የተያያዙ ስድስት ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው እሳት ጉዳት የደረሰበት ዋና አስተዳዳሪ ቢሮ መሆኑን ገልጸዋል። እሳቱን የተመለከቱ ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸውን ኃላፊውና ነዋሪዎቹ ገልጸዋል። የወደመው ቢሮ ወደ አርባ ዓመት አገልግሎት የሰጠ ቢሮ ነው። በዚያ ውስጥ ያለው ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሼልፎች ነበሩ ያ ሁሉ ወድሟል ብለዋል። የደረሰው ጉዳት ቢሮውን ከአገልግሎት ውጭ የሚያደርግ መሆኑን የአካባቢው ባለስልጣናት አስረድተዋል። የከተማዋ ዋና ዋና የመንግስት አገልግሎት መስጫ ቢሮዎች ሙሉ በሙሉ መውደማቸውን ተከትሎ ሰነዶች በሙሉ ተቃጥለዋል ተብሏል። በአካባቢው የፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውን ኃላፊውና ነዋሪዎቹ ተናግረዋል። አቶ መንግስቱ የጸጥታ ኃይሎች ጥቃቱ ከተከሰተ በኋላ ተደራሽተው ወደ ጫካ ሲሄዱ ታጣቂዎች ሸሽተው ሂደዋል ብለዋል። ቢቢሲ ያነጋገራቸው አንድ የአካባቢው ነዋሪ ደግሞ ጥቃቱ የተፈጸመው በሌሊት በመሆኑ የፌዴራል ፖሊስና የሚሊሻ አባላት አለመውጣታቸውን ተናግረዋል። የድባጥ ወረዳ ፖሊስ ጽህፈት ቤት ኃላፊ ኮማንደር ብርሃኑ እጀታ ቢሮ መቃጠሉን ቢያረጋግጡም ተጨማሪ መረጃ ከመስጠት ተቆጥበዋል። የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱና አንድ ነዋሪ ለደረሰው ጥቃት ሻኔ ሲሉ የሚጠሯቸውን የኦሮሞ ነጻነት ሰራዊት አባላትን ተጠያቂ አድርገዋል። የበርበር ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች ይህ አይነቱ ጥቃት ሲደርስበት የመጀመሪያው አይደለም። ታጣቂዎች ባለፈው አመት ሰኔ ላይ ባደረሱት ጥቃት አስራ አንድ ቢሮዎችን የያዘው የከተማዋ ማዘጋጃ ቤት ከባድ ቃጠሎ እንደደረሰበት አቶ መንግስቱ ገልጸዋል። ከውጭ ፕሬዚዳንት ትራምፕ ጊዜው መካከለኛው ምስራቅ በሰላም የሚያብብበት ነው ሲሉ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ምክር ቤት ባደረጉት ንግግር ለመካከለኛው ምስራቅ ታሪካዊ ቀን ነው ብለዋል። ሐማስ በሕይወት ያሉ ሀያት አጋቾችን መልቀቁን ተከትሎ ትራምፕ በምክር ቤቱ ንግግር ሲያሰሙ የህዝብ ተወካዮች ቆመው አጨብጭበውላቸዋል። ትራምፕ ንግግር ሲያደርጉ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፍልስጤም አገርነት እውቅና ይስጥ የሚል ጽሑፍ በማሳየታቸው የፕሬዚዳንቱ ንግግር ለተወሰነ ደቂቃ ተቋርጧል። አፈጉባኤ አሚር ኦሃና በምክር ቤቱ ስነ ስርዓት ይከበር ሲሉ ተቃዋሚው ፖለቲከኛ ከአዳራሹ እንዲወጡ ተደርጓል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ልዩ ጀግንነት የተሞላው ሰው ሲሉ አመስግነዋል። በሐማስና እስራኤል መካከል ድርድሩን ላካሄዱት የአረብ አገራትም ትራምፕ ምስጋና አቅርበዋል። በጋራ በመስራት ታላቅ ድል አስገኝተዋል ብለዋል። ፕሬዚዳንቱ አሁን የእስራኤል ወርቃማ ዘመን ነው ያሉት ትራምፕ መላ ቀጠናውም ወርቃማ ዘመን ላይ ይገኛል ሲሉ ተደምጠዋል። ትራምፕ ጨምረውም ከሁለት አሰቃቂ ዓመታት በኋላ ሀያ ጀግና ታጋሾች ከቤተሰቦቻቸው ጋር ተቀላቅለዋል። የተቀሩት ሀያ ስምንት ታጋሾች አስከሬናቸው መጥቶ በሰላም ያርፋሉ ብለዋል። ከትራምፕ በፊት በምክር ቤቱ ንግግር ያደረጉት ኔታንያሁ በትራምፕ አስተዳደር ድጋፍ ከአረብ አገራት ጋር ያለንን ግንኙነት ጤናማ እናደርጋለን ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሞቱ ወታደሮች ጀግንነት አገራችን ትድናለች፣ ታድጋለች፣ ሰላም ታገኛለች ሲሉም አክለዋል። ትራምፕን የመሰለ የእስራኤል ወዳጅ በዋይት ሃውስ ታሪክ አልታየም ብለዋል ኔታንያሁ። የፕሬዝዳንቱ የሰላም እቅድ ሰላም በማስፈን ረገድ ከፍተኛ አስተዋጽኦ ማበርከቱንም ጠቅሰዋል። ኔታንያሁ በንግግራቸው ትራምፕ የእስራኤል ታሪክ አካል ናቸው ብለዋል። በመላ አገሬው ስም ምስጋና አቅርበዋል። ፕሬዝዳንት ትራምፕ ሐማስና እስራኤል የሰላም እቅድ ላይ መስማማታቸውን አሜሪካ ከሶስት ወራት በፊት በኢራን ኒኩሌር ማብለያ ላይ ካደረሰችው ጥቃት ጋር አስተሳስረዋል። ጥቃቱ ባይፈጸም ስምምነት ላይ አይደረስም ነበር፣ ከመካከለኛው ምስራቅና ከእስራኤል ላይ ጨለማ ደመና ተገፏል ብለዋል። ጊዜው መካከለኛው ምስራቅ በሰላም የሚያብብበት ነው ሲሉም ትራምፕ ተናግረዋል። ፕሬዚዳንቱ ለእስራኤልና ለፍልስጤም ህዝቦች ረዥሙና የሚያመው የሰቆቃ ጊዜ አብቅቷል ብለዋል። ዛሬ ሌሊት የፍልስጤም ፕሬዚዳንት መሐመድ አባስ የሚሳተፉበት ዓለም አቀፍ ውይይት በግብፅ ይካሄዳል። ስብሰባው የጋዛን ጦርነት ለማስቆም የተደረሰውን ስምምነት ከፍ ፍጻሜ ለማድረስ ያለመ ነው ተብሏል። በግብጽ ሻርም ኤል ሼክ ከትራምፕ ጋር በመሆን ጉባኤውን የሚመሩት የግብጹ ፕሬዚዳንት አብዱል ፈታህ አልሲሲ ናቸው። በስብሰባው ላይ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመርን ጨምሮ ከ20 አገራት በላይ መሪዎች ይገኛሉ ተብሎ ይጠበቃል። ውድ ቤተሰቦቻችን ለምሽቱ የተመረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።